በሀገሪቱ እየታየ ያለው የኑሮ ውድነትና የዋጋ አለመረጋጋት መፍትሄ እንዲያገኝ መንግስት የተለያዩ እርምጃዎችን እየወሰደ ይገኛል። ከነዚህ መካከልም የሰንበት ገበያዎችን በየአካባቢዎቹ በማቋቋም በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎች መሰረታዊ የፍጆታ እቃዎችን ከነጋዴዎች የመሸጫ ዋጋ ባነሰ መልኩ እንዲያገኙም እያደረገ ይገኛል። ይህ የሰንበት ገበያ ኑሮን ከማረጋጋት አንጻር ያለው ሚና ጉልህ በመሆኑ በሁሉም የሀገሪቱ አካባቢዎች ተግባራዊ እየተደረገም ይገኛል። በሚዛን አማን ከተማም የሰንበት ገበያ መጀመሩ መሰረታዊ የፍጆታ እቃዎችን እንደ ልብ እንዲያገኙ እንዳስቻላቸው ነው የሚዛን አማን ከተማ ነዋሪዎች ይናገራሉ። ብዙ የፍጆታ እቃዎች እዚህ ውስጥ አሉ። ይሄ ፍጆታ እቃ ደግሞ ከገበያው ላይ ከ30 እስከ 20 ብር ይነታል። ከገበያው ላይ ማለት፣ ይሄ ደግሞ ለኛ የመንግስት ሰራተኞች አሁን ካለን የኢኮኖሚ ውድነት አንጻር ከኑሮ ግሽበት አንጻር እጅግ ልዩ የተለየ ነገር ብለን እንደሚያዩ ሰርን ያለን ሽንኩርት ላይ እስከ አርባ አምሳ ብር ልዩነት አይተናል፣ እና ይ ጥሩ ነው፣ ከህዝቡ አቅም ጋር ጥሩ ነው። ሸማች የከተማዋ ነዋሪዎች እንደተናገሩት የሰንበት ገበያው ከዋጋ አንጻርም ሱቅ ላይ ከሚሸጠው ቅናሽ የታየበት እንደሆነ የገለጹ ሲሆን፣ ሌሎች ተጨማሪ ግብዓቶችን በማሟላት ገበያው ተጠናክሮ ሊቀጥል እንደሚገባ ነው የገለጹት። ይህም ኑሮን ከማረጋጋት አንጻር ፋይዳው ጉልህ መሆኑንም ገልጸዋል። ስኳሩ፣ ዱቄቱ እንዲሁ ይምጣል። ይሄ ጥሩ ነው፣ በጥሩ ዋጋ እያገኘን ነው። መስተንግዷቸውም ጥሩ ነው፣ ኪሏቸውም ጥሩ ነው። ስለዚህ በዚህ ይቀጥልልን። የሰንበት ገበያዎች በየአካባቢዎቹ መጀመሩ ኑሮን ለመደጎም እና በየጊዜው እየታየ ያለውን የዋጋ ንረት ከማረጋጋት አንጻር ያለው ጠቀሜታ ከግምት ውስጥ ገብቶ በከተማዋ ሌሎች አካባቢዎችና ወረዳዎችም ጭምር ሊስፋፋ እንደሚገባ ነው ነዋሪዎቹ የጠየቁት። እና ደግሞ ሌላ ሌላ አማንም በየእንትናው በየከተማው በርጌስም ቢኖር በህዝቡ አቅራቢያ ጥሩ ነው። ሱቅ ላይ ብዙ የዋጋ ልዩነት አለ፣ ከዚህ ጋር ሲነጻጸር ማለት ነው። እንደዚህ አይነት ነገር በየቦታው ቢስፋፋ ኑሮ ውድነትም የተወሰነ ይቀንሳሉ። በሰንበት ገበያው አትክልትና ሌሎች ግብዓቶችን በዝቅተኛ ዋጋ ህብረተሰቡ እንዲገበያይ መደረጉ የሸመታ አቅሙን ያሳድጋል። ይህም በሚያገኘው ቅናሽ ሸማቹ ተጨማሪ ሸመታ እንዲያደርግ እንደሚያገዝ ነው አቅራቢዎችም የሚናገሩት። ዋጋ ልዩነት እንግዲህ ከየሁሉ ደረጃ አለው አስር ብር አለ አስራ አምስት ብር ቅናሽ አለ አምስት ብር ቅናሽ አለ እንደየአመጣጡ ነው አሁን ለምሳሌ ሽንኩርት ውጭ ሰባ ብር ነው እኛ ጋር አምሳ አምስት ብር ነው የአስራ አምስት ልዩነት አለ ካሮትም ልክ እንደዛ ውጭ ሰማንያ ብር እዚህ አስር ብር ቅናሽ ቲማቲም ውጭ ሰማንያ ብር እዚህ ሰባ ብር ልክ እንደዚያው ቀይ ስር ሌላ ሁሉ እንደዛ ቅናሽ ስላለው ህብረተሰብ ሶስት አራት ሲገዛ በዛ ተመልሶ ሌላ አንድ ነገር ይዞ ስለሚሄድ የቤንሸኮ ዞን ንግድና ኢንቨስትመንት መምሪያ የሰንበት ገበያዎች የዋጋ ግሽበትን በማረጋጋት ህብረተሰቡ አቅሙን ያማከለ ሸመታ እንዲያደርግ እያገዘ መሆኑንም ገልጿል። የሰንበት ገበያውን በሌሎች የከተማው አካባቢዎችም የማስፋት ስራ እንደሚሰራ የገለጸው መምሪያው የምሽት ገበያዎችንም ለማስጀመር ዝግጅት እየተደረገ መሆኑንም ገልጿል። በጣም በርካታ ሰው ሆቴሎች ውስጥ ገብቶ መመገብ የማይችልባቸው ሁኔታዎች አሉና እናቶች እዚህ በአነስተኛ መንገድ ጨይሞውን ጎደሬውን የተለያዩ ነገሮች ይዘው የራሳቸውን አግዳሚ ይዘው ቢመጡ እዛች ላይ ቁጭ ብለው መንገድ ዳር ላይ ሰው ተጠቅሞ የሚሄድበት ሁኔታ መፈጠር ይችላል። ለእናቶቹም ተጨማሪ ገቢና አቅም ይፈጥራል በሚል የምሽት ገበያውም እንዲጀምር እንደዚህ ባነሮችን ምኖችን አዘጋጅተን ወደዚህ ስራ የተገባበት ሁኔታ አለ። የሰንበት ገበያዎች ኑሮ ውድነትን ከማረጋጋት አንጻር ፋይዳቸው የጎላ መሆኑን የገለጸው የቤንሸኮ ዞን ንግድና ኢንቨስትመንት መምሪያ ቀጣይነት እንዲኖረውም እንደሚሰራም ገልጿል።